ገባሽ፣ እደውልሻለሁ ሳምሪ፣ ትልቅ ሰውነን እናውራ። አይ ምት ከሆነ ማውረት የለብንም እኔ ብሱ ማስረጃ አለኝ። በመሄድ በታስስራ አካሄድ እሄዳለሁ። ከዚህ በፊትም በርካታ እህቶች ይናግሻለሁ። እዚህ ጋር ያላችሁ ሰዎች ተመሰክራላችሁ። በጣም በርካታ እህቶች ይናግሻለሁ፣ ካሉበት ችግር አውጥቻቸዋለሁ። ልብናን ላይ በይ፣ ሳውዲ በይ፣ በይሩት በይ፣ ዱባይ በይ፣ ኡባ ይፈለግሽ ወሬቨር ዩ ዋንት እዚህ ጋር እህቶቼ ይመሰክራሉ። በርካታ ሰዎችን አውቃለሁ። አንቺ ባሌ ፖሊስ ነው ባለስልጣን ነው ትያለሽ አደል። ከባልሽም በላይ ሰው አለ። በነገራችን ላይ እንድታቂ ሀፍቱ ነው እዛት። እሺ ስለዚህ አንቺ ባልሽ ህግ አስከባሪ ነው እና እንደፈለግ ከሆናሉ ብትኮን ትክክል አይደለም። ገባች። እኔ ሚስቴ ካጠፋች አትፈታለች። የልጆች እናት ብትሆንም ካጠፋች ወደ ህግ አመጣት አለሁ አትፍታለች። አይ የልጆቼ እናትናትና ህግ ወንጀል ፈጽማለች እና ብዬ ነው ነው። አትፍታለች እስካጠፋች ድረስ ላጠፋችው ነገር ትጠይቃለች። እኔ ካጠፋው ወንጀል ከሰራው ሚስቴ እኔን አሳልፋ መስጠት አለባት። ስለዚህ ደግሞ አትርሺ፣ ነገ ሀገርሽ ትገቢያለሽ፣ አስቢበት ሚዲያ ላይ ፎቶች ተለጥፈዋል። ሶስት ሚሊዮን ምናምን ነው ያንቺ ቪዲዮ የታየው። እዛ ጋ እንደዚህ ስታናገሪ፣ በአረብኛ እንደዚህ ስትሳደቢ እኔ ባሬ እንደዚህ ነው ነገ ሀገርች ትገቢያለሽ። የሰው ሀገር የሰው ነው ምን ጊዜም የሚሆን። እኛ ከሀገራችን በአምስት ዓመታችን ነው ከሀገር የወጣነው፣ ዜግነት አለን ግን፣ አንድ ቀን የሰው ያደግንበት ሀገር እንኳን ሀገራችን አይደለም፣ የሰው ሀገር ነው። ሀገራችን ኢትዮጵያ ናት። ገባሽ? ስለዚህ ነገ ሀገርች መመለስሽ አይቀርም። መንገድ ላይ ትሄጃለሽ፣ ሱቅ ትሄጃለሽ፣ ሰው ያይሻን አንቺ ባለፈው እንደዚህ ያደረግሽ አይደለም ትበያለሽ። ግን እዚህ ጋር ቀርበሽ ያለውን ነገር ለማህበረሰቡ ካስረዳሽ እኔ እኮ እንደዚህ እንደዚህ ነው እኔ እንደዚህ እንደዚህ ነው፣ ይኸው ልጅቷን የምትፈልጉ አይደለም፣ ምንድን ምን ላድርግላችሁ፣ ምን ልተባበራችሁ፣ ምን ልተባበራችሁ፣ ምን ላድርግላችሁ ብለሽ ያን ነገር እውነትኛ እንደሆንሽና አንቺ በነገሩ ላይ እንደሌለሽ አሳይ። ግን እኔ እንደሚነግሩ ህታዊ ከሆነ ቤተሽን ከፍተሽ ላይፍ ላይ የፈለግሽን ታስተላልፍ ያለሽ፣ በቃ ኖኖ፣ ራስሽ ላይ ጉዳት ታመጫለሽ። አመኒን ስለዚህ የፈለገ ሰው ወቂ የፈለገ ባለስልጣን ወቂ። ለምታረቂው ነገር ትጠይቅያለሽ። እኔ ለምናገረው ነገር ትጠይቃለሁ። ለእያንዳንድ ለምናገረው ነገር ትጠይቃለሁ። ስለዚህ አልፈልግም ካልሽ መብትሽ ነው። እኔ እኮ መለማመጥ ምናምን ነገር እኔ ጋር አይሰራም። በነገራችን ላይ ግን ነገ ድንገት ከተያየን ለምን እንደዚህ አደረክ ሙቤ እንዳትዪ። ለአንቺ የምልሽ ነገር ማለት ነው ለምን ሙቤ እንደዚህ አደረክ እንዳቲ እኔ እየሰማሁቸው ይ ያለው ነ ለምን ሙቢ እንደዚህ እንዳረክ። እንዳቲ ወገኔ ነሽ ወገኔ ነሽ ኢትዮጵያ ነሽ። በኋላ ኢትዮጵያ የሆነ ወገኔ የሆነ ለምን እንደዚህ ያረክ? ለምን እንደዚህ ያረጋችሁኝ? እንዳቲ እንዳት ወክሽን፣ አይ ነገ ደግሞ እንደዚህ ያረጉኝ የሀገሬ ልጆች እኮ ለዚያ በቁኝ ብቲ፣ እቺ ማስረጃ አሁን የተናገርኳት ቪዲዮ አለች። ይህ ሁሉ ሰው እዚህ ጋር ቁጭ ብለው ሙባረክም ሌሎችም ነይ ግቢ እያሉች ነው። ማስረጃ አለን። ነገ ወተሽ የሀገሬ ልጆች ወገኖቼ እንዲህ ያደረጉኝ ብለሽ ከወራሽ እኛ ማስረጃ አለን። ተለማመጥነሻል። ነይ እንዲህ ያርግ እያሉሽ፣ ሙባረክም እኔም ይኸው እየለመንኩሽ ነው። አይ ካልሽ በቃ መብትሽ ነው። አሁን ለመጨረሻ ጊዜ ነው እኔ ለመጨረሻ ጊዜ ነው ብደውልሽ ስልክሽ ናቸው እዚህ አትምጭ፣ በስልክ አውሪ እኔም ጠይቅሽ ጥያቄ ይመልሽልኝ። ስስሲዩ ላስት ቻንስ ካልፈለግሽ መብትሽ ነው። ደውልሽ አለው አንሺ። ካልፈለግሽ መብትሽ ነው፣ ማንም አያስገድድሽም። ኦኬ በቃ አለቀ። ከዚህ በኋላ በዚህ አጀንዳ ላይ እመሪ፣ በዚህ አጀንዳ ላይ ምንም ነገር እንዳታወሩ። ነገሩ ተሰልፏል። የሚሰራ ነገር እንዴት እንደሚሰራ ታያላችሁ። ኢትዮጵያ ኮንሰላ

ጣሄር አይምሶሪ እኔ ሳላቅ ነው ብሎክ አድርግቼ ነበር፣ አዝቼላለሁ። ጣሄር ኦኬ በቃ፣ ከአሁን በኋላ የዚችን ሳምሪ የምትባለውን ስም እንዳታነሱ። ደውዬላት አለው አታነሳም። እዚህ ጋር ድንገት ከሙቤ ጋር ችግር ካለባት ወይ ከህሌን ወይ ከአንዳቸው ጋር ችግር ካለባት ከእኔ ጋር ብቻ ለማውራት የምትፈልግ ከሆነ በስልክ ደውዬላት አለው አትፈልግም። ነገሩን ዘግተናል። ሙብዬ እኔ ይኸው እንደውም አንድ ለደቂቃ ማለት ነው እኔ ቦታ ሲፈን ያስገባትና፣ ልጆች ሁላችሁን ኮፒኒክ ሽርጉ የተለይ ሴቶች ኮፒኒክ ሽርጉ። እኔ እወርዳለሁ ግና ግቢ። ሙቤ ሶስተኛ አካል ነው። ኦሮሞም አይደለም ማን እንደሆነ እራሱ ሙቤን አናቀውም። ኢትዮጵያዊ መሆኑ ብቻ ነው የምናውቀው። ለአማራውም ለትግሬውም ለየትኛውም የሚጮህ ጥሩ ወንድማችን ነው። እኔ ወርዳለሁ ና ግቢና፣ ከሙቤ ጋር ሶስተኛ አካል ነው ሙቤ። በቃ እንደዛ ቁጠር። ሙቤ ሚዲያ ጋር አንቺም ሴት ልጅ ነሽ። እኔ እዚህ ጋር ለሴት ልጅ ክብር እንዳለች ሰምሪ ታውቃለች። አንድ ሴትን ለማዳን ልጅቷ ወላሂ ለአዚም ሰምሪ አማራ ብትሆን ራሱ ትግሬ ብትሆን ራሱ እኔ ብሔሯን አላውቅም። ሰምሪና ና እቺ ያረገዘችው ልጅ ለእኔ አንድ ናቸው። ለምን ሴት ስለሆኑ ማለት ነው። አንዱን ለማዳን አንዱ መግደል የለብንም። ስለዛ ነይና ግቢ ከሙቤ ጋር ተነጋገሪ። በእናትሽ እናት ካለሽ ልጅ ካለሽ ማለት ነው፣ እየለመንሽ ነው። እኔ እወርዳለሁ አላናግርሽም ሌሎች እኔ ራሱ ካሁን በኋላ አለሽ የመጨረሻ ዕድል ነው የምሰጥሽ። እመኚኝ፣ ችግሮች ልንፈታ እንችላለን ተነጋግረን እኔም ከማውቃቸው ሰዎች ጋር እኔም አንቺም ተነጋግረን ያለውን ችግር ብንፈታ ይሻላል። ግን በኋላ ነገሩ በውስጥ ተጣርቶ እኔ ደግሞ ሚዲያ ላይ ከመጣሁት አታውቂኝም አታውቂኝም። በዚህ ላይ በዚህ ላይ እንግዲህ ሚያቀኝ ያቀኛል በደንብ አርግቼ ነው ተኝተኝ ማመጣልሽ። ስለዚህ እንደፈለግሽ ይሄ አንቺ እኔ እንደ አንድ ወገን መክሬሻ ያለው ምክሬ የምትቀበኝ ከሆነ እንነጋገር። አይ እዚህ ላይ እኔ ሙቢ አልፈልግም፣ እኔ እናንተ በግል እንነጋገር ካልሽ እሱንም እቀበላለሁ። በግል ልታናግረኝ ትችያለሽ፣ መብትሽ ነው። እዚህ ጋ ማይመችሽ ሰዎች ሊኖር ይችላሉ። ከኔ ጋ ምንም አይነት ችግር የለብኝም። አታቂኝም፣ አላቅሽም። ከአሁን በኋላ የሚያገናኘን ነገር የለም። የሚያገናኘን የዚች ጉዳይ ነው። ከዛ በኋላ እኔና አንቺ ምንም የሚያገናኘን ነገር የለም። አንቺም የራስሽ ኑሮ የምትኖሪም እኔም የራሴ ኑሮ ነው የምኖረው እህቶችን ሲቸገሩ አግዛለሁ ገባሽ ስለዚህ አስቢበት ከአሁን በኋላ እኛ አንቺን አልነማመጥሽም በተረፈ እኔ ሀያ አራት ሰዓት ትሰትሻለሁ እመኑኝ ያጀማ እመኑኝ ታይት አላቸው ነገሩ አንቺ ደስ እንዳለች ሳምሪ መብትሽ ነው ከፈለሽ አሁንም ቤትሽም ከፍተሽ ቪዲዮ ማሰሪያት አሁን አንቺ ቪዲዮ አሰራሻት ማለት ይሄ ላንቺ አሁን ምንድን ነው ምንድን ነው የምታስበው አይ እንደዚህ ያደርጋለሁ ቪዲዮ ቀርጻታለሁ ይሄን ይሄን ተናገር ይላታለሁ ታስተናታለች የፈለገችውን ትናገራለች ያ ቪዲዮ ይለቀቃል ይኸው እሷ ኮ እንደዚህ እንደዚህ ተናግራ ቪዲዮ ተለቀዋል እኔ እንደዚህ ብሰራ ወንጀል ባደርግ ወታ ኮ እንደዚህ አትናገርም ነበር ኖ ኖ ኖ ኖ እንደዚህ አይሆንም አይሆንም አንድ ሰው አንቺ ጥላ ስር አንቺ እጅ እስካለ ድረስ አንቺ ተናገሪ እንደዛ ብለሻት ነው የቀረጻችሁ። ይሄ ለአንቺ በቂ ማስረጃ አይደለም። በነገራችን ላይ አንቺ መስሎሽ ከታየሽ እና እኔ ማስረጃ አለኝ ብለሽ በዛ የምታስቢ ከሆነ ዩ አር ሮንግ፣ ብሊቭ ሚ። ለምን እች ልጅ ያለችው አንቺ ቤት ናት። የምትበላው የምትጠጣው አንቺ ቤት ናት። ለምን እንደዚህ አረግሽ ብትባል እንደዚህ በይ ብላኝ ነው እንደዚህ ካላረግሽ አደጋ ህይወቴ ስለሚደርስበት ልትል ትችላለች በኋላ በኋላ እች ልጅ እኮ እመኒ፣ አንድ ቀን እች ልጅ እዚህ ጋር መጣ ያለውን ነገር ምን እንደሆነች መናገሩ አይቀርም። የጊዜ ጉዳይ ነው፣ በነገራችን ላይ የጊዜ ጉዳይ ነው እንጂ አሁን አንቺ እጅ ላይ ስላለች እች ልጅ ታፍናለች፣ መናገር፣ ምንም ነገር ማድረግ አችልም። ግን ከአንቺ እጅ እንደምትወጣ እኔ ዋን ሀንድረድ ፐርሰንት እነግርሻለሁ። መቶ ፐርሰንት ለምን የሀገሩ መንግስት ቤት አሰሪም ያለሽበት ሀገር መንግስት ቤት አሰሪም ከአንቺ እጅ ትወጣለች እች ልጅ መውጣቷ አይቀርም ገባሽ ወይ ካልገደልሻት በስተቀር ልጅቷን ከአንቺ እጅ መውጣቷ እንደማይቀር በእርግጠኝነት እነግርሻለሁ ብሊክ ከፈለሽ አንቺ ሄደሽ ሰዎችን ሰብስበሽ ሪፖርት አርጊ ምን አርጊ እኔ አደለም አንቺ ከዛ ከአንቺ በላይ ያሉ ሰዎች ሪፖርት አድርግቶ እኔ እንኳን አካውንቲን አልጠፋ ይሄ የመጀመሪያ አካውንቴ ነው ሙቤ ሌላ አካውንት የለውም ከዚህ ሌላ። ስለዚህ በዚህ ጉዳይ ላይ እኔ በደንብ ምን እንደማረግ አውቃለሁ። ይመሰክር ይመሰክራል እና አስቢበት። እኔ ብፈልግ አሁን ወጥቼ በደቂቃ ያንችን አካውንት ጨጣ ነው ማረግልሽ። ሰማሽኝ? ለማንኛውም እኔ ይሄን አይደለም ምፈልገው፣ ምፈልገው ሀቁን ነው። የዚህ እች ልጅ ሀቅ እንዲወጣላት እች ልጅ ፊትዋ ላይ አየዋለሁ። የሰው ልጅ እኮ ታየዋለሽ፣ ታዩታ ያላችሁ እች ልጅ ተበድላለች አይደል? ባለፈው ያቺ ልጅ አመጣዋት። ማን ቪዲዮ አለቀቀው? እቺ ልጅ አረቡ ያለ ትግስት ሮ ጎሌ ጎሌ ትግስት ጎሌ ይላታል። እቺ ልጅ ላይ የሆነ ነገር አለ አልኩኝ አይደል እንዴ። አመጣዋት ሰውየውን አናገርኩት። ከዛ ቤት ተወጣች። ሰውየውም እኮ አልሰጥም ብሎ ነበር አይደል እንዴ። በምትወጣበት መንገድ ወጣለች። እጅተው ከአንቺ እጅም ትወጣለች። እጅ ልጅ መኒ ከአንቺ እጅም ትወጣለች። ከወጣች በኋላ ደግሞ ብዙ ነገር ተናግራለች ያችኛው። ስለዚህ አሁን ለምን በሰባይ እሷ የምትፈልገውን ነገር አርገሰሸላት የምትፈልገው ቦታ ውስድሻት ከእኛ ጋር ተነጋግረን ይህ ተከስተዋል። እኛ እንግዲህ እዚህ ጋር ኢትዮጵያኖች ነን፣ ወተን እዚህ ጋር ገበናችን አሳልፈን ሰው መናገ አንቺን እኮ እኔ አውቄሻለሁ። ከዚህ በፊት እኮ ቪዲዮ ሰርተሻል። በነገራችን ላይ እኔ ዝም ብዬሽ ነው እንጂ እኔ እኮ አንቺን በደንብ ነው የማውቅሽ። አንቺን ባክግራውንድሽን በደንብ አጥንቻለሁ። እኔ እኮ አንድ ሰው ስለዚዳስ ሰው ለምንድን ነው እኔ ትናንትና እጅ ልጅን ተናስሲሉ ይኳ አልኳቸው። ጊዜ ስጡኝ ላጥና ማና ሳምሪ እኔ አሁን ና ሙባረክ በደንብ እንታወቃለን። ሙባረክ ያቀኛል ሄለን ታቀኛለች አውቃታለሁ። ከዚህ በፊት ምን ብለሻል? ሀበሾች እኮ በሹካና በቢላ መብላት አይችሉም፣ አረቦች ናቸው። እድሜ ለአረብ በሹካና በቢላ መብላት ያስተማራችሁ ብለሽ ሁሉ ቪዲዮ ሰርተሻል። አይሽ አንቺ ዛሬ አንድ አረብ ስላገባሽ የገዛ ዜጋሽን ትንቂያለሽ፣ የገዛ ዜጋሽን አሳልፈሽ ሰጥተሻል። ስለዚህ አሁን ሰው አንቺ ላይ ጥርጣሬ ቢያድርበት ግራንድ አይገባሽ ከዚህ በፊት ያጠፋሽውን ጥፋት ስላለ ከዚህ በፊት የሰራሽው ሚስቴክ ስላለ ሰው በአንቺ ላይ መታመን ማመን የሚለው ነገር ከአንቺ ላይ ጠፍቷል። እውነቴ ነው የምነግራችሁ። ከዚህ በፊት እንደዛ ብላ ወጥታ የተናገረች ሴት ናት። ሀበሻን እኮ በሹካና በቢላ መብላት ያስለመደው አረብ ነው ብላ በአረብኛ ወጥታ ተናግራለች። ሳወላላ ሀዚያ ሳወላ እቺ ናት አይደለችም? መልሱልኝ። እዚህ ያለችው እሷ ናት።

ድሮ ጀርመን ጦርነት ስለ ታሪክ ካነበብሽና ምታቂ ከሆነ ጀርመን ላይ በሁለተኛ ዓለም ጦርነት የነበረ ጊዜ ጀርመን ተቸግራ ለጀርመን ሀገር፣ በቆለና ብድብ ስልካለች። ኢትዮጵያ አይደለም ሹካ እና ማንኪያ ታቂያለሽ። ይህን ታሪክ ታቂያለሽ? ዩስሪ መጀመሪያ ወኪ። አንቺ ግን ወተሽ ከዚህ በፊት እኛን ኢትዮጵያኖች እኮ እናንተ ኢትዮጵያኖች ጥጋበኞች ናቸው አረቦች ናቸው እኮ እኛን በሹካና በማንኪያ መብላት ያሰመሩ በሹካና በቢላ መብላት ያሰመሩን ብለሻል። ከዚህ በፊትም አሳልፈሽ አሁንም አሳልፈሽ እህታችን ከሰጠሽ እንግዲህ፣ በዚህ ጉዳይ ላይ እናስብበት። ገባሽ? ያለፈው አልፏል፣ ችግር የለውም። ድንገት አንቺ ቪዲዮ ሰጠሽ ራስሽን ፌመስ ለማድረግ ምናምን ለመታወቅ ብለሽ ይሆናል። ይሄ ግን ሌላ ጉዳይ ነው። ችሊ ሴት ልጅ ናት፣ አስራ ስምንት ዓመት ሆነው፣ አስራ ስምንት ዓመት በጣም ትንሽ ልጅ ናት መቼም በአስራ ስምንት ዓመቷ ከኢትዮጵያ እርግዛ መጣች ሲባል ትንሽ ይከብዳል ካልሽ እውነት ነው ካልሽ አምጣች ልጅቷ እኔ ላናግራት እኔ ላናግራት እኔ ላናግራት ልጅቷን ለእኔ ጋር ስጭኝ እኔ አልኩሽ አይ ካልሽም ያዣት አስቀምጫት አክፈሻት እንደዚህ ከሷ ጋር አንድ ላይ ግን ትመጣለች ልጅቷ መምጣቷ አይቀርም እመኒ መምጣቷም አይቀርም እውነት ከሆነ እንደተባለው ከሆነ እንደተባለው ከሆነ ለምንድን ነው ባልሽ ሄደው አይከሰሰው? አንድ ግራ የገባኝ እኔ ነገሮችን እኳ አጣልቼ በደንብ ነው የመጣውት ባልሽ እንደዛ አፈርድሜ ያስፈልተውት ለምንድን ነው ሄደው አልከሰሰም? ለምን የህግ ሞያ አይደለም እንዲ ባለ ህግ አይደለም እንደዛ ሴቶች መጣውት እንደዛ ቀጥቅጠውት ጸጥ በቀተው የሆነ ነገር አለ። የሆነ ሰው ምንም ባላጠፋሁት መጥቶ ቢመታኝ ራሴን እከላከላለሁ። አደለ እንዴ?